በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤት ሰዎች በመድኃኔ ዓለም ስም በድንግል ማርያም ቃል ኪዳን እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን ሰነበታችሁ። አሜን እያሉ አምላካችን ልዑል እግዚአብሔር ስሙ ዛሬም ዘወትርም ሁል ጊዜም ቢሆን የተመሰገነ ይሁን። አሚን። ዛሬ መድሃኒ ያለም እንደፈቀደልን እና እንደ መጽሐፍ ሚስጥራት እንደገለጠልን መጠን የምናየ የትምህርታችን ርዕስ የሚሆነው ክፉ መናፍስት ከተዳከሙ በኋላ ኃይላቸውን የሚቀለብሱበትን አምስት መንገዶችን እንማማራለን። መድኃኒ ያለም በቸርነቱ ጉባኤያችንን ይባርክልን። አሚን። እንደተለመደው እንግዲህ ወደ ትምህርታችን ከመሄዳችን በፊት ያው ብዙ ሰው ጋር እንዲደርስ ከማሰብ አንጻር ነው። በየጊዜው ማስታውሳችሁ የበረከት ስራዎችን እየሰራ ነው። የቅድስት ስላሴ አመታዊ ክብረ በዓል ሐምሌ ሰባት እና የቅዱስ ገብርኤል ደግሞ ያው ለቤተ ክርስቲያን መንበር መግዛት እንፈልጋለን ከሶስት መቶ እስከ አምስት መቶ ሺህ ነው የተባለው። ያውም አነስ ያለችዋ መንበር እሷን፣ ለመግዛት ደግሞ ከአሁኑ ቀደም ብለን ከመሃል ከተማ ወደ ቦታው ለመውሰድ ራሱ ጊዜ ስለሚፈልግ ሰብስበን ጨርሰን ገዝተን መውሰድ ስላለብን እንግዲህ መድኃን ያለን በፈቀደልንና በወደደው መጠን ይህን የበረከት ስራ እንድትሳተፉ ጥሪ አደርግላችኋለሁ። ቅዱስ ገብርኤል በኃይሉ በፍጥነቱ ልቦናችንን አነሳስቶ ለዚህ የበረከት ስራ ተካፋይ እንድንሆን የመድኃኔ ዓለም መልካም ፍቃድ ይሁንልን። አሜን። እንግዲህ ያው እንደሚታወቀው ሁሌ የምንሰራበት አካውንት አለ። በዛ ነው ሰብሰብ አርገን ገዝተን የቅድስ ስላሴም ዝክር ዘክረን ምንጣፍም እንጨምራለን ሌሎችም አልባሳትም እግዚአብሔር እንደፈቀደለን እንደ ብሩ መጠን አርገን የቅዱስ ገብርኤል በዓል ዝግጅት ከአሁኑ እንጀምራለን ማለት ነው። መድኃኔ ዓለም ወደ ትምህርታችን ስንመጣ እንግዲህ ክፉ መንፈስ ኃይል የሚቀለብስበትን አምስት መንገዶችን ነው የምናየው። መናፍስት መጀመሪያ በሰውነታችን ውስጥ መኖራቸውና አለመኖራቸውን ማወቅ የመጀመሪያው የውጊያ መስፈርት ነው። ካወቅን በኋላ ምን እንደሆነ፣ እንዴት እንደሚያጠቃን፣ በምን አይነት መንገድ አሰራሩ እንዴት እንደሚሄድ እነዚህን አጥንተን መንፈሳዊ ህይወትን ተለማምደን በትጋትና በመጠበቅ ሆነን በማዳከም ጊዜያቸውን ጠብቀው ከሰውነታችን እስከሚወጡ ድረስ ፊልም ያለ በዚህ ፊልም ውስጥ ታዲያ ብዙ ጊዜ እየወደቅን እየተነሳን፣ ኃጢአት እየሰራን እንደገና ንሳ እየገባን እየደከምን፣ እየበረታን አንዴ የክፉ መንፈስ እየበረታንበት አንዴ እሱ እየበረታብን አንድ የሆነ ነገር እያጠፋብን አንዳንድ ጊዜ ደግሞ እኛ በብዛት ኃይሉን እየተቆጣጠር ነው። የውጊያው ሂደት በዚህ አይነት መልኩ ይቀጥላል እስከሚወጡ ድረስ። ሆኖም ግን መናፍስት በጣም ከተዳከሙ ይሄዳሉ። ትልቁኛ ጋር የሚቀመጡት እስከሚዳከሙና ኃይላቸውን ሙሉ ለሙሉ እስከሚያጡ ድረስ ነው። ከተዳከሙ በኋላ ግን ኃይል ቀልብሰው እንደገና ውጊያ የሚከፍቱበት አጋጣሚዎች አሉ። እነዚህን ነው ዛሬ አምስት መንገዶች ብለን የምናየው። ክፉ መናፍስትን ለማዳከም ቀላል አይደለም። ጊዜ ይፈልጋል። ድካም አለው። ሰዓት፣ ገንዘብህንም፣ እውቀትህንም፣ አቅምህንም የውስጣዊ ሕይወት ሞራልህንም መንፈሳዊ ሀይልህንም በብዙ መንገድ ተፈትነህ ወድቀህ ተነስተህ እግዚአብሔር ለምነህ ወደ እግዚአብሔር ቀርበህ መንፈሳዊ ሕይወትህ መስመር ይዞ እግዚአብሔር ተለይተ እግዚአብሔር ኃይል እና መለኮታዊ ምሪቱ ሲበዛልህ ነው ይህን ክፉ መንፈስ ከህይወት የሚወጣው። አዳግመው እና ኃይል የሚቀለብስባቸው አምስት መንገዶች ነው ዛሬ ለእናንተ ያቀረብኩላችሁ። አጠራ አድርጌ አምስቱን አቀርብላችኋለሁ። የመጀመሪያው እሱ በሚያመጣብን ፈተና መውደቅ ነው። መናፍስት ሊወጡ ሲሉ ሊሄዱ ሲሉ ኃይላቸው ሲዳከም በጣም ሲደክማቸው የምናቅባቸው የራሱ የሆኑ ምልክቶች አሉ። ሰውነታችን ላይ አብረው ተዳብለው እና ተዋህደው ስለሚኖሩ እነሱ የሚሰማቸውን ስሜት እኛም ይሰማናል። በቀላሉ የእኛ መንፈሳዊ ህይወት ያዳክማቸዋል፣ ያቃጥላቸዋል፣ ያስደነግጣቸዋል። ለጸሎት ስንቆም በጣም ከባድ የሆነ ጊዜ ነው የምናሳልፈው። ሰላማዊ የሆነ የጸሎት ሰዓት አናሳልፍም፣ ምክንያቱም ስለተዳከሙ ትንሽ የጸሎት ኃይል በጣም ታቃጥላቸዋለች። በእንደዚ አይነት መልከስ ሲዳከሙ የእነሱ ድካም እኛ ላይ ይገለጣል። ፊታችን ላይ ብጉር መውጣት፣ ሰውነታችን መቀጥቀጥ፣ እንደ እሳት መሆን፣ ለጸሎት ስንነሳሳ መደንገጥ፣ መረበሽ፣ ውስጣዊ የሆነ ሰላም መናጋት፣ እነዚህ እነዚህ በጣም ሲዳከሙ የምናገኛቸው ምልክቶች ናቸው። እና የሚሄድበትን ጊዜ ካወቀና በጣም እንደደከመው ያው በጣም ሲደክመው ክፉ መንፈስ ፈተና ያመጣ ይህ ፈተና አንደኛ ይህን ፈተና ካለፍ ከህይወታችን የሚወጣበት የሚሸኝበት ነው። ካላለፍንና በፈተናው ከወደቅን ግን ኃይሉን ቀልብሶ እንደገና እንደ አዲስ ውጊያ የሚከፍትበት ነው። ምን አይነት ፈተና ነው ፈተናው? እስኪ መጽሐፍ ቅዱስ ላይም አያይዘን እንማራለን። የፈተናዎቹ አቅጣጫ በጣም ብዙ ናቸው። አንደኛም ይህን ፈተና የሚያመጣው ክፉ መንፈስ መጀመሪያ ይቀላቀላል። ስታወራ ያወራል፣ ስታያያል፣ ስትናገር ይናገራል። ፈተናም ሲያመጣ በምሰራው ስራና መልካም በሚመስል ነገር ላይ ወጥመድ ዘርግቶ በዛ ነው የሚያመጣበት። ጥቃቅን የሆኑ ስህተቶችን አንተ ማታስተውላቸው በዛ መንገድ ኃይሉ ሊቀለብስ ይችናል እሺ እስኪ የሉቃስ ወንጌል ምዕራፍ 22 ቁጥር 46 ላይ እንምጣ ስለምን ትተኛላችሁ ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸው ይላል ስለምን ትተኛላችሁ ክብር ይግባውና ኃያሉ አምላካችን መድኃን ያለም ወየስነ ስቅለቱ ጊዜያቶች በደረሱ ጊዜ አይሁድ ከምሱን ከመያዛችሁ በፊት አምላካችንን ክብሪ ግባውና ተግቶ ይጸልይና ጸሎትን ያስተምረን ነበረ። የፈተናው ጊዜ ስለሆነ ወደ ፈተና እንዳንገባ ለየትኛውን ፈተና አለመግቡ ለአንዳንገባ ኃይልና መንገድ የሚሆኑን ጸሎት እንደሆነ ያሳያል። እሱ ጸልዮ ሲመጣ ደቀ መዛሙርቱ ተኝተዋል። ስለምን ተኝታችኋል? ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው። አያችሁ? ክፉ መንፈስ ፈተናውን የሚያመጣው በመንፈሳዊ አቋማችን ስንላላን፣ ስንደክም፣ ስንዝል፣ ስንሰለች፣ ሲመረን፣ ስናማረር፣ የውስጥ ህይወታችን ሰላማዊ አለመሆኑ ስናስታውስ፣ ተስፋ ስንቆርጥ፣ ግራ ስንጋባ፣ ይሄ ፈተናዎቹ ናቸው። የመጀመሪያው ፈተና በእግዚአብሔር ላይ እንድታማርር ከዛም ግራ እንድትጋባ ተስፋ እንድትቆርጥ ማጨናነቅ፣ ውስጣዊ ህይወትን ግራ ማጋባት፣ የምትይዘው የምትጨብጠው አይነት ማጣት፣ ከእግዚአብሔር ጋር ሙግት እንድትከፍት ሙግት እንድትጀምር ለምን ለምን የሚል ጥያቄዎች እንድታበዛ ከውስጥ ያደርጋል። ይህ የመጀመሪያው የፈተናው አቅጣጫ ነው። ታዲያ አንተ የምታማርርለትና እሱ ባመጣ ብወጥ መዱስ ከገባ ኃይሉን ይቀለብስላል። እንደገና ውጌ ይከፍትባል። ቀድሞ ስትሰራ የነበሩ ስህተቶችን ውድቀቶችን በደሎችን ያስለመደ ክፉ ነገሮች በሙሉ እንደገና ይመለሱብሃል። ለጸሎት ስትነሳ ራስክን ሁሉ መናፍስትን ድሮ አስራው የምትጸልየው የሆነ አሁን መቆጣጠር አልችልም፣ በቃ ምንም ልትይዙ አልችልም። ጸሎቱ ጸሎት አይሆንም፣ ምስጋናው ምስጋና አይሆንም፣ ስግደቱ ስግደት አይሆንም። ግራ የሚያጋባ የጸሎት ሰዓት ነው የምታሳልፍ። ውጥርጥር አድርጎ ነው በፊትም በኋላም የሚይዝ የታዳ ከምንድን ነው ስንል እሱ ያመጣውን ፈተና ማለፍ ሲያቅተን፣ ትልቁ ነገር ክርስቲያኖች ፈተናውን እንዴት እንደሚመጣ አለማወቃችን። በየትኛውም ጊዜ ፈተና እንዴት እንደሚመጣ አናውቅም። ስለዚህ መንፈሳዊ ሕይወታችን አጠንክረን መቀጠል ነው መትጋት ነው። መናፍስት የረቂቃን ፍጥረቶች ናቸው፣ የሚታዩ አይደሉም? እኛ ከምናስበው ስጋዊ ፈተና በተጨማሪ እነሱ በረቂቅ ስልጣናቸው አወሳስበው ሊፈትኑ ይችላሉ። ያን የሰማይ አምላክ ብቻ ነው የሚያይልን። ስንጸልይ ይህን ፈተና በጸሎት በኩል የሰማይ አምላካችን ይከላከልልናል። ሰማያዊ ኃይልህ እየተገለጠና የመናፍስትን ስራ እያፈረሰ የሚመጣው በመንፈሳዊ ህይወት ስትበረታና ላለማቋረጥ ወሳኝ የሆነ አቋም ስትገነባ፣ መንፈሳዊ ህይወት ኃይል ሲኖረው ነው። ከዛም በላይ የአምልኮት ህይወት ኃይል ኑሮት የመናፍስትን ፈተና መቋቋም የምችልበትን መንፈሳዊ አቅምን ሲኖርህ ነው። የትኛውን ፈተና ለበጎ ነው እና ለመልካም ነው፣ ለክብር ነው፣ ለጸጋ ነው፣ ለኃይል ነው፣ ለምስጢር እና ለሰማያዊ የሆኑ ስጦታዎች መጀመሪያና መነሻ ናቸው ብለህ ካመንክ መናፍስትን ታሸንፏቸዋለህ። እያንዳንዱ መናፍስት የሚያመጣብህን ውጊያ በመልካም መተርጉም በበጎ ወደ ህይወት ተርጉመ የእሱን በትህትናና በፍቅር ሆነ ማሸነፍ ትችላል። ስለዚህ ጸጋ ሲሰጥ ፈተና እንዳለ ሁሉ ሀይል ሲመጣ ፈተና እንዳለ ሁሉ መናፍስትም ሊወጡ ሲሉ ፈተና አለ ማለት ነው። ይሄ ፈተና ታዲያ ሀይል እንዲቀለብሱ እንዳይቀለብሱ፣ እንዲወጡ እንዳይወጡ፣ እንዲቆዩ እንዳይቆዩ የሚያደርጋቸው ወሳኝ የሆነ የእነሱ ህልውና በአንተ ውስጥ የመዝለቅን አ ምስጢር የያዘ ነው። ስለዚህ ህልውናቸውን ትቆርጠዋለህ ከአንተ ጋር ከበረታ ማለት ነው። እና ይሄ ፈተና በየቦታው አለ። በተለይ በጣም ሲዳከሙ በሁሉም አቅጣጫ ይነሱበሃል። በሁሉም አቅጣጫ ይወትወጣጠራል በሁሉም መንገድ ፈተና ይመጣባል። በሁሉም ነው። በሁሉም እንግዲህ ያስቡት፣ በስራም፣ በግል ህይወትም፣ በማህበራዊ ግንኙነትም፣ በጸሎታ ህይወትም፣ በመንፈሳዊ ህይወትም በስግደትና በጸሎት ጊዜያቶችም በቃ በግል ባለ ውስጣዊ የሰላም ህይወትን በሁሉም አቅጣጫ ፈተና ያመጣል። ይህም ፈተና ታዲያ በትዕግስትና የትኛውን ፈተና ደግሞ ለመልካምና ለበጎ ነው የሚል አቋም ሊኖር ይገባል። ይህን ጊዜ ይወጣል፣ ምንም አይቆይ። ለዚህ መናፍስት ሊወጡና በጣም ከተዳከሙ በኋላ የሚያመጡት የመጀመሪያው ኃይል መቀበሻ መንገዳቸው ፈተና ነው ፈተናውን ከወደክ ይቀለብሱልሃል፣ ወይም የሚወጡበት ጊዜ ይራዘማል። ቅርብ ከሆነ በፈተናው ስትወርቅ ምናልባት ጊዜው ሊረዝም ይችላል። ማለት ያው እነሱ አሉ ማለት ደግሞ ያው የውሎህን ግማሽን ቢያንስ ከእነሱ ጋር ተው፣ አልተውም፣ በዚህ ነው፣ በዛ ነው እየተባባላችሁ የተለያየ ሀሳብን እያስተናገርክ እየተዋጋ ነው የምታሳልፈው ማለት ነው። ጊዜው የውጊያ ነው የሚሆን እነሱ ሲኖሩ፣ እዚህን ልናስተውለው ይገባል። ሁለተኛ ነጥባችን እስኪ ለምሳሌ ቅድም ሙሉ ለሙሉ ፈተናዎችን ለበጎ ነው ብላቸው አስቡ እያቸዋሉ። ይህን የሚያጠናክርልን የመጽሐፍ ቅዱስ ጥቅስ እንውሰድ። የያዕቆብ መልእክት ምዕራፍ አንድ ቁጥር ሶስት ላይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ እምነታችሁን መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲመጣባችሁ እንደ ሙሉ ደስታ ቁጠሩት። አያችሁ፣ ልዩ ልዩ ፈተና ነው ልዩ ልዩ ነው ያለው። የሆነ የፈተናውን አድማስ በዚህ ነው ብሎ አልወሰነም። ልዩ ልዩ ነው የተለያየ መንገድና እንደ የመናፍስቱ እኛ ጋር ከለመደው የውጊያ አንጻር ሊሆን ይችላል የውጊያ መንገዶች አንጻር ወይም እኛን በብዛት የሚያጠቃበት የራሱ የሆነ ስጋችንም ነፍሳችንንም የሚጥልበት የለመደው የውጊያ መንገዶች ሊኖሩ ስለሚችሉ በዛ ይዋጋል። ስለዚህ ልዩ ልዩ ፈተናዎች ሊያመጣብን እንደ ሙሉ ምን ቁጠሩት? ደስታ ቁጠሩት። ይህን ጊዜ መናፍስትን ታሸንፉታላችሁ። በጎነት መናፍስትን ይጥላል። መልካምነት መናፍስትን ይጥለዋል። መልካም ማሰብ፣ እያንዳንዱ በመልካም መተርጎምና ክፋት በህይወታችን ውስጥ አለመዝለቅ ክፉ መንፈስን ያሸንፈዋል። የዋህነት ደግነት ይሄ ክፉ መንፈስን ያበሳጨዋል፣ ኃይሉን ያደክመዋል፣ ሙሉ ለሙሉ እንዳይሰራ የዋነቱ ይይዘዋል። ስለዚህ ይሄ አንዱ መንገድ ነው ማለት ነው። እሽ ሁለተኛው ክፉ መንፈስ ኃይል ሊቀለብሱ የሚችሉበት መንገድ ተጨማሪ መናፍስት ከመጣ ወይም መተት ከተላከብን ነው። ይሄ ሌላው በጣም አስቸጋሪ ጊዜ ነው። እዚህ ዛሮች ጋር ታግለን አይነጥላውን አዳክመን የሚወጣበት ጊዜ አካባቢ መተት ከመጣ ታስሮ የነበረው ዛር ታስሮ የነበረው አይነ ጥላ ተዳክሞ የነበረው እንደገና ይፈታና ያኛው ኃይልና ጉልበት አቅም ሆኖት የበለጠ በህብረት ውጊያውን አንተ ላይ ከፍቱባል። ስለዚህ ተጨማሪ መናፍስቶች መምጣት የበለጠ ሊወጡ ያሉ መናፍስቶችንም እንዳይወጡ ያደርጋቸዋል። ጊዜያቸውን እንዲረዝም ያደርጋል። በብዙ መንገድ አብረውህ በጋራ እንዲዋጉህ መስመር ይከፍታል። እና ይሄ መተቱ በራሱ ሌላ ተጽዕኖ ፈጣሪ ነው፣ በግል ህይወትም፣ በመንፈሳዊ ህይወትም። ከዛም በተጨማሪ ደግሞ ባዳከምካቸው መናፍስት ላይም፣ መናፍስት በሚያመጡብህ የውጊያ መንገድ ላይም መተት ተጨማሪ ኃይል ነው። መተት ሲመጣ መጸለይ አትችልም፣ መስገድ አትችልም፣ መንፈሳዊ ህይወት ይናጋል፣ ገንዘብ ይጠፋል። ከዛም በላይ ደግሞ ቀድሞ የነበረ የመንፈሳዊ ሰዓቶችን አታደርጋቸውም። ይህ ሁሉ የሆነው ለምንድን ነው? ተጨማሪ ሀይል አለ። እዚህ ደግሞ ነባር መናፍስቶች አሉ። በህብረት አብረው አጠቋ። ስለዚህ በጣም ሊወጡ የተዘጋጁ መናፍስትን መተት ሲጨመርላቸው ሀይላቸውን ይቀለብሱና ጊዜያቸውን ያረዝማሉ። እነሱ ቁጭ ብለው ከመተቱ ጋር ትታገላለ። አንድ አስቸጋሪ ነው። መድኃኔዓለም የክፉ ሰዎችን ሐሳብና መንፈስ ያረቅልን። ሶስተኛ ነጥብ ኃጢአት ኃጢአት እንግዲህ ብዙ ጊዜ ተናግረናል መናፍስት ኃይላቸውን የሚቀለብሱበት የእነሱ መሆንን የሚያረጋግጡበት ሙሉ ለሙሉ ተደላድለው እንዲቀመጡ የሚያደርጋቸው ተጨማሪ ሰራዊት እንዲስቡ የሚያደርጋቸው ከእግዚአብሔር አንተን የሚያረቁበት መንፈሳዊ የሆኑ ስጦታዎችን የሚያጠፉበት ጸጋህንም መክሊትህንም ኃይልህንም የሚያጠፉበት ኃጢአት ነው። ኃጢአት ካለ ጸጋ ይጠፋል፣ ኃይል ይጠፋል። ኃጢአት ሲመጣ መክሊት ይጠፋል። ኃጢአት ሲመጣ ዲያብሎስ ይቆጣጠራል። ኃጢአት ሲመጣ ያንተ የሆኑ ሕይወቶች በሙሉ በሰይጣን እጅ ይሆናሉ። ከዛ እሱ የሚያዩን ታያለ፣ እሱ የሚያውራውን ታወራለ፣ እሱ የሚያስበውን ታስባለ፣ እንደሱ ትነዳለ ማለት ነው። ዛሬ በብዙ መንገድ ዲያብሎስ እንዲጎዳን ከሆንበት መንገድ አንዱ። ስለዚህ ኃጢአት በጣም በጣም በብዙ መልክ ይጎዳል ማለት ነው። እሺ መጽሐፈ ዲዲስቅልያ አምስት ሀ አንድ ላይ ነንታ ኃጢአትን የምሰራ ነፍስ እርሷ ሞትን ትሞታለች። አያችሁ፣ ኃጢአትን የምሰራ ነፍስ ሞትን ትሞታለች። መጽሐፈ ዲዲስቅልያ ሰማንያ አንዱ መጽሐፍ ላይ የምን ሰማንያው አሃዱ የሚባለው ሰማንያ አንዱ መጽሐፍ ላይ የሚገኝ የቀደሙ የአባቶቻችን ስርዓት መጽሐፍ መካከል አንዱ ነው። ኃጢአትን የምሰራ ነፍስ ሞትን ትሞታለች። ይችላል እንግዲህ አስቡት ሞት ነው። እውነት ነው። ኃጢአት ስትሰራ ሞት ነው። በነፍስ ነው የምትሞተው። ታዲያ በስጋ አምሮብህ ተውበህ ጥሩ ለብሰህ ጥሩ ተመግበህ ደምቀህ ፈክተህ ትወጣለህ፣ ግን በነፍስ ሞታል። የነፍስ ኃይል የለህም። እግዚአብሔር በህጉና ትእዛዙን ጥሰሃል። እግዚአብሔርን ማክበር በፊት የለም። አዎ በነፍስ እግዚአብሔር ጋ ያለህ ፍቅርና ህብረትና በነፍስ እግዚአብሔርን የምታይበት አይን በሙሉ ጠፍቷል። ሞታለች እንጂ የነፍሱ አይን ተጋርዷል። ልቡ ጠፍቷል። ልብ ይዘጋል። እይታ በሙሉ ወደ እርኩሰትና ከእግዚአብሔር ህግና ትዕዛዝ ውጭ በሆነ አቅጣጫ ሆኗል። አስተሳሰብ እርኩሰትና የእግዚአብሔርን ሰማያዊ ክብር የማይገልጥ ይሆናል። ሞትን ትሞታለች። ኃጢአት የምትሰራ ነፍስ ሞትን ትሞታለች አለ። ስለዚህ ኃጢአት በብዙ መንገድ ብዙ ነገሮችን ያጠፋል። ቀለል አድርገን በጣም መጠንቀቅ ያለብን ከኃጢአት፣ በተለይ ከመናፍስት ውጊያ ጋር። ኃጢአት በሰራን ቁጥር እያንዳንዱ ኃጢአት የራሱ የሆነ ሰይጣን አሉ፣ የራሱ የሆነ ግብር ነው። አሁን ዝሙ ሲሆን የዝሙት መናፍስቶች ዝሙ ስሰራ ይገቡላል። ስታማ የሐሜት መንፈስ ይገባል። እርኩሰ ስታይ የቡደው ይገባል። ስለዚህ እያንዳንዱ በኃጢአት የታሰሩ የራሱ የሆኑ መናፍስቶች ስላሉ ከኃጢአት ልንጠበቅ ይገባል ማለት ነው። እሺ የሐዋርያዊ ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 3 ቁጥር 23 ላይ እንዲህ ይላል፣ ሁሉ ኃጢአት ሰርቷልና የእግዚአብሔር ክብር ጎሏቸዋል፣ ይላል። አያችሁ፣ ኃጢአት ሲሰራ የእግዚአብሔር ክብር ይጎላል። እግዚአብሔር ምሕረቱ ይርቃል፣ ቸርነቱ ይርቃል፣ ሰማይ ይዘጋል፣ ቅዱሳን ይርቁናል፣ ጠባቂ መልአኮቻችን ይርቁናል፣ መብራን ትርቀናለች። ሕይወታችን ስጋዊ ብቻ ይሆናል። መንፈሳዊ ነገር መዝገቡ ይዘጋል። የእግዚአብሔር ክብር ሲጎል፣ ክብር የለንም፣ ሞገስ የለንም፣ በንግግራችን ላይ ተደማጭነት የለንም። ዝም ብለን የምንንቀለቀል አይነት ፍጥረት ነው የምንሆነው። የሚጨበጥ የሚያዝ እርጋታ ያለው የእግዚአብሔር ፍቅርን የሚያንፀባርቅ አይነት ሰብአዊ ማንነትን አይኖረንም፣ ኃጢአት ሲኖር። ስለዚህ ሁሉም ኃጢአት ሰርተዋል ይላል። ስለዚህ እግዚአብሔር ክብር ምና ጎሏል። እግዚአብሔር ክብር ሲጎል አንተም ክብርህን ታጣል። ክብርህን ትገፈፋለ። ጸጋህን ትገፈፋለ። የቅድስት ስላሴ ቸርነትና ምሕረት ከህይወትህም ከጊዜውም ከዘመኑም ይርቃል። ዝም ብሎ በስጋና ክብር የራቀው በጨዋታ ውስጥ ተደማጭነት የሌለው ቅልቅል ያለ ምንም ነገር የሚያዝ የሚጨበጥ አይነት ማንነት የሌለው ሰው ነው የምትሆነው። ስለዚህ ከኃጢአት ራሳችንን ልንጠብቅ ይገባል። በተለይ በውጊያ ውስጥ በጣም መጠንቀቅ ያለብን ኃጢአት ነው። ዲያብሎስ ሊያጠቃ ሲፈልግ፣ ሊጥል ሲፈልግ፣ ሊሆነ ነገር ሊያበላሽብ ሲፈልግ፣ ሊፈትን ሲፈልግ፣ የሆነ ነገር ሊያደርግ ሲፈልግ መጀመሪያ ኃጢአት ነው የሚያሰራ። ከዛ ሁሉን ነገር ያጠፋዋል። መንፈሳዊ ህይወትህንም ያጠፋዋል። ጸጋህንም ያጠፋዋል። አይንህንም ያጠፋዋል። ልብህንም ይዘጋዋል። እምባህንም ይሰርቃል ልብ የእምነት ኃይልህንም ያጠፏል። ሁሉን ነገር ይዘጋጋባሃል። መጀመሪያ ሰውን ለማጥቃት እሱ የሚያሰራው ኃጢአት ነው። ከኃጢአት ሲሰራ ሰው እግዚአብሔር ምረትና ረዴትም ይርቃል። ስለዚህ የዲያብሎስ ትውልድ ይሆናል ማለት ነው እና ከኃጢአት እራሳችንን መጠበቅ አለብን። ይህ ሦስተኛ ነጥብ ነው። አራተኛ ግብር ነው። ግብር ክፉ መንፈስ ኃይሉን እንዲቀለብስ ያደርገዋል። ግብር ሲባል ለምሳሌ ግብር ስንል ዳብሎስን ሀይል የሚሰጠው እና የሚያነቃቃው የካታሊስት እንደምትሉት አለ አይደለም? የሚያነቃቃው ነገር። አሁን አንድ ሰው ቡና ሳይጠጣ ከኋላ እና የሚያም ወይ ራሱ ምታት ወይ አዚም የሚጥልበት ፊቱ ላይ የሚጫጫም አይነት ከሆነ ቡናዋን ሲጠጣ አይኑ የሚበራ ከሆነ ቡናው ግብር ነው ማለት ነው። ያው መናፍስት አብሮ ስላለ ነው። እንደዛው ልክ ነው። ዳቢሎስም በብዙ መንገድ ግብሩን ይወስዳል። በደም ይወስዳል ቀጥተኛ በሆነ መንገድ እና ባልሆነ መንገድ ይወስዳል። አሁን በጣም ከባዱ ቀጥተኛ ባልሆነ መንገድ አንተ ወደ ስትገብርለት ነው። ግን ቀጥተኛ ባልሆነ መንገድ አንተ ሳታውቀው ግብሩን የሚወስድበት መንገድ ነው በጣም ከባዱ ይሄ። ሰውነት ግን አድምቶ ሊወስድ ይችላል። በሐሜት ይወስዳል። በእርኩስ በሆኑ ጨዋታዎች፣ እርኩስ በሆኑ ንግግሮች እና ድምፆች ለሰው ክፉ በማሰብ እና ክፋትን ከህሊና በማብቀል ከእግዚአብሔር መራቅ። እነዚህ እነዚህ ነገሮች እንደ ግብር ተጠቅሟቸው ሀይሉን ሊቀለብስ የበለጠ ሊያጠቃ ይችላል። እዚህ ግብር በሌላው ቋንቋ ዳቢሎስን ሀይሉን እንዲቀለብስ ሰራዊት እንዲስብ የበለጠ እንዲያጠቃን ያደርገዋል ማለት ነው። ከዛ በተጨማሪ ሶስተኛው መጨረሻው አምስተኛው መንፈሳዊ ህይወት መድከም። በመንፈሳዊ ህይወት ስትዝል ተግተ መጸለይ፣ ተግተ መስገድና ተግተ ያለህን መናፍስትን የምታጠቃበትን መንገድ ማስኬድ ሲያቅትህ መናፍስት ያችን ቀዳዳና መንገድ እየተጠቀሙ የበለጠ ያጠቋል። ከመናፍስት ጋር ውጊያ የተደላደላል ሙሉ ለሙሉ አይሆንም፣ መቼም አይሆንም። ሰው ከሰይጣን ጋር እየታገለ ሰላማዊ ህይወት ይኖረኛል ብሎ አያስብ። ለእግዚአብሔር ለመሆን በጣም ከባድ ነው። ክፉ መንፈስ አንገት ግን ነው የሚያንቅ። ለእግዚአብሔር ይሆናለሁ ካልክ አካባቢ ይነሱ በሃል ሰዎቹ ይነሱ በሃል ቤተሰብ ይነስ በሃል በስራ ቦታ ይነሱ በሃል ቤተ ቤተክርስቲያን ጭምር ይነሱ በሃል ለመተት የምትፈለግ አይነት ሰው ትሆናል። ትንሽ በረከት ካለ ጠንቋዩም ደብተራውም ጓደኛ ምኑ ምኑ ነው፣ በቃ በመተት የሚፈልግ የክርስቶስ ስትሆን አለም አብዝታት ትኩረት የምሰጠውና ልታጠቃው የምትፈልገው አይነት ሰውን ሙቱ መንፈሳዊ ህይወት በራሱ የራሱን የቻለ አለምንም ዳዊሎስንም ክፉ ሰዎችንም ክፉ ጊዜንም ዘመንንም የምናሸንፍበት ህይወት ነው። መንፈሳዊ ህይወት ሰማያዊን ቤታችን የምንሰራበት አይነት ህይወት ነው። መንፈሳዊ ህይወት ቡራኬ የሚመጣበት ህይወት ነው። መንፈሳዊ ህይወት የእግዚአብሔር ምሕረት የሚገለጥበት አይነት ህይወት ነው። እግዚአብሔር የሚወደው የሚያፈቅረው ከእግዚአብሔር ጋር የምትጣበቅበት ፍቅሩን የምትቀምስበት የእምነትን ኃይል የምታጣጥምበት መንፈሳዊነት እንደዚህ ነው። እንዲህ ብለ ሁሉ የምታጠናበት እና የምትገረምበት አይነት ህይወት መንፈሳዊ ህይወት ከዓለማዊ ህይወት ይለያል። ዓለማዊ ህይወት በስጋ መኖር ነው። በዕለት ውስጥ ጉርስ አግኝቶና ከሌላው የተሻለ ህይወትና በግል ደግሞ ህይወትን አሸንፎ ይህ የስጋው የሆኑ ፍላጎቶችን አሸንፎ መኖር ነው የስጋ ህይወት። መንፈሳዊ ህይወት ግን በነፍስ ልዕልና ከፍ ብሎ ሞገስና ክብርን ፊት ላይ ተንጸባርቆ በእግዚአብሔር ህግና ትዕዛዝ እየተመሩ የቅዱስ ሥላሴን ልጅነትን ማጣጠም ነው። የቅዱስ ሥላሴን ክብር መግለጥ ነው። የቅዱስ ሥላሴን ኃይል መግለጥ ነው። ይሄ መንፈሳዊ ህይወት ይባላል። በመንፈሳዊ ህይወትህ ጠላትን ትሰብረዋለህ ክፉ ሰዎችን ሀሳብ ትሰብራለህ አለምን ታሸንፋለህ ዲያብሎስን ታርቃል በመንፈሳዊ ህይወትህ እማታናጋው ሀይል የለም አዎ ይሄ መንፈሳዊ ህይወትህ ሲቀዘቅስ እንግዲህ ሁሉ ነገር ዝግትግት ነው የሚለብህ አለም እንደተገለበጠችብህ ቁጥር ቀድሞው የነበሩ ጠላቶች አሰብስፈው ይመጡልሃል መንፈሳዊ ህይወት ሲዳከም ማለት ባዶ ሜዳ ላይ እየተገኘ ጦርነት ውስጥ ያለ ምንም መሳሪያ የሌለው ባዶ እጁን የቆመ ሰው ነው የሚመስለው መንፈሳዊ ህይወትን ያቀዘቀዘ ሰው። ስለዚህ ቢተኮስብህ በምን ትከላከለዋለህ? ጦር ቢወረወርብህ በምን ትከላከለዋለህ? የዳብሎስ ቶክስ፣ የዳብሎስ ጦር፣ የዳብሎስ ፍላጻ የዳብሎስ ው ስለሆን በምንም አይነት መንገድ ልትዋጋው ልትከላከለው አትችልም። እና መንፈሳዊ ህይወትን ከምንም በላይ ትልቅ ትኩረት ስተው፣ አክብረው፣ ውደደው ከእግዚአብሔር ጋር የምትገናኝበት የአምላክህን ፍቅር የምትቀምስበት ክፉን ጊዜ እና ዘመን እና ሰዎችን የምታሸንፍበት ዲያብሎስን የምታጠቃበት ህይወት ነው፣ መንፈሳዊ ህይወት ይህንን አክብረ መያዝ ነው። የጸሎት ሰዓቶችን አታስታጉል፣ ሰዓቶችን ማብዛት፣ አብዝቶ መለመን፣ እግዚአብሔርን መማጸን፣ ከምንም በላይ ደግሞ እግዚአብሔር ያስደስተዋል ብለህ የምታስበው ነገር በሙሉ ማድረግ፣ በህጉና በትዕዛዙ መኖር መንፈሳዊ ህይወትን የበለጠ እንድታከብሩ ያደርጋልና። መድኃኒዓለም በቸርነቱ የዲያብሎስን ኑፋቄ ያርቅልን። አሜን። ስብሐት ለእግዚአብሔር።